በ34ኛው ሳምንት የእንግሊዝ ፕሪምየር ሊግ ዛሬ ማታ አራት ሰዓት ላይ አንድ ጨዋታ ይደረጋል። አርሴናል በሜዳው በኤምሬትስ ስታዲየም ከክሪስታል ፓላስ ጨዋታውን ያደርጋል። እንግዲህ አርሴናል በፕሪምየር ሊግ እንግሊዝ ሁለተኛ ደረጃ ላይ ነው የሚገኘው። እንግዲህ ሊቨርፑል የፕሪምየር ሊግ እንግሊዝ 24 25 ዋንጫ እንግዲህ የግሉ አድርጎታል ማለት እንችላለን። 13 ነጥብ ልዩነት ነው ያላቸው። ስለዚህ አንድ ጨዋታ እንግዲህ ጊዜ ነው የሚጠብቀው ሊቨርፑል። አንድ ጨዋታ የሚያሸንፍ ከሆነ እንግዲህ ዋንጫውን ማንሳቱ የሚያረጋግጥ ነው የሚሆነው። አርሰናል እንግዲህ ያለው ተስፋ በዚህ ዓመት የአውሮፓ ቻምፒየንስ ሊግ ተስፋ ነው የሚሆነው። ግማሽ ፍጻሜ እንደደረሰ ይታወቃል። ሪያል ማድሪድን በደርሶ መልስ አምስት ለአንድ በማሸነፍ ስለዚህ በሚቀጥለው ማክሰኞ ከፓሪሴን ጀርመን የግማሽ ፍጻሜ የመጀመሪያው ዙል ከባድ ጨዋታ እይጠብቀዋል። በአውሮፓ ቻምፒየንስ ሊግ ዛሬ አስቀድሞ የአራተኛው ሳምንት የፕሪምር ሊግ ጨዋታውን ማድረጉን እንግዲህ ተጫዋቾቹ ረፍት አግኝተው እስከ ማክሰኞ ጥሩ ረፍት እንዲያገኙ ይረደዋል ተብሎ ይጠበቃል። ስለዚህ አርሰናል ዛሬ በሜዳው ከክርስቲያን ፓላስ የሚያደርገው ጨዋታ አቻ የሚወጣ ከሆነ ወይም የሚሸነፍ ከሆነ ሊቨርፑል ገና ሳይጫወት የ2024/25 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን የሚያረጋግጥ ነው የሚሆነው። ስለዚህ የሊቨርፑል ተጫዋቾች የዛሬው የአርሰናልና የክሪስታል ፓላስ ጨዋታ በአንድ ላይ ተሰብስበው እንደሚመለከቱት ነው እንግዲህ መረጃዎች የሚያመለክቱት። ስለዚህ አርሰናል ዛሬ አቻ የሚወጣ ከሆነ ወይም የሚሸነፍ ከሆነ የሊቨርፑል ተጫዋቾች የሻምፒዮንነት ክብራቸውን አብረው እንግዲህ እንዲያከብሩ ዛሬ አብረው ተሰብስበው ጨዋታውን እንደሚመለከቱ ነው እንግዲህ የወጡት መረጃዎች የሚያመለከቱት። ስለዚህ ዛሬ አርሰናል ከክሪስታል ፓላስ የሚያደርጉት ጨዋታ እንግዲህ አርሰናል አሸንፎ የሊቨርፑልን የዋንጫ ክብር በአንድ ጨዋታ ያራዝማል ወይስ ነጥብ ጥሎ የሊቨርፑልን የሻምፒዮንነት ክብር ያበስራል? ምን ትላላችሁ እናንተ? ኮመንት ቦክስ ላይ ሀሳባችን